እሺ ጉግል አካውንት እንዴት ክሬት ማድረግ እንችላለን ነው። መጀመሪያ ጉግል አካውንትን ክሬት ማድረግ አለብን። ዩቲዩብ ቻናል፣ ገንዘብ የሚሰራ ዩቲዩብ ቻናል ለመክፈት ጉግል አካውንት ለሁሉም ነገር ያስፈልጋል። ዋን ባይ ዋን አሳያቸዋለሁ ማለት ነው። መጀመሪያ ሴቲንግ ምልክት ውስጥ እንገባለን። ከዛም ሴቲንግ ምልክት ውስጥ ጀነራል ማኔጅመንት የሚላለን እዛ ውስጥ እንገባለን። ከዛም ሉኪንግ ፎር ሰምቲንግ ኤልስ ሲል ና አካውንት ቦክስ ውስጥ ያሉትን እኛ አካውንት የሚለው ላይ እንጫናለን። ከዛም አካውንት ውስጥ ብዙ አካውንቶች አሉ። ኢሜይል፣ ጉግል፣ ሞባይል ፕሮግራም አለ። እኛ ግን አድ አካውንት ነው። አድ አካውንት የሚለው ላይ እኛ የምንፈልገው ጉግልን ስለሆነ ጉግልን እንጫናለን። ከዛም ቼኪንግ ኢንፎርሜሽን ነው። ኢንፎርሜሽን ቼክ ኔትወርክ እየተጠበቀ ነው። ኔትወርኩን ቼክ አድርጎ ይመጣል እና ዘን ኢሜል ኦር ፎን ይላል። የድሮ ሲሆን ከነበረን ኢሜል ኦር ፎን አስገባ። እኛ ግን ክሬት አካውንት ነ ፎር ማይ ሰልፍ እንመርጣለን። ፎር ማይሰልፍ ሰልፍ ከሚለው ላይ እንጫናለን። ኦኬ ከዛም ፈርስትኔም እና ላስትኔም የጉግል ስማችንን እናስገባለን። የጉግል ስማችን እኔ በራሴ ስም ነው የማደርገው። ማ ላስትኔም የአባታችን ስም ማለት ነው። እኔ በራሴ ስም ነው። እናንተ ፈልጋችሁት ማድረግ ትችላላችሁ። ከዛ ኔክስት እንለዋለን። ቤዚክ ኢንፎርሜሽን ኢንተር ዩር በርዝ ኤንድ ጄንደር የሚላላ ደይ መንዝ ጄንደር። ከዚ ቦክሶች ሁሉ ኢንፎርሜሽን እንሞላለን። ሙሉ ቦክስ ሙሉ ኢንፎርሜሽን እንሞላለን። የፈለግነውን አመት ብቻ ማስገባቱ ግዴታ ስለሆነ ማስገባት አለብን። ኢንቴኒ መንዝ ሴፕቴምበር የ1990 የፈለጋችሁን ማስገባት ትችላላችሁ። ጀንደር ጾታ ነው። የኔ ሜል ነው። ሴት ከሆናችሁ ፊሜል ታላላችሁ ማለት ነው። ዘ ኔክስት ስንል አለ ማለት ነው ኔክስት ስንል አሁን አማራጭ ይሰጠናል። የት ይሆንላችሁ የእናንተ ስማችሁ ነው። ኦስማ ኑሮዬ ሶስት አት ጂሜል ዶት ኮም እና ክሬት ዩ ራ ኦን ጂሜል አድረስ የፈለጋችሁትን እዚህ ጋ ተጫናችሁ ክሬት ከሚለው የፈለጋችሁትን ስም መስጠት እንችላለን። እኔ ግን የምፈልገ የመጀመሪያውን ነው ኦስማ ኑሮዬ ስሪ አት ጂሜል ዶት ኮም ማለት ነው። ዘኔክስ እንላለን እሺ ከዛ ፓስወርድ እናስገባን፣ ዘን ያስገባን ፓስወርድ ኮንፈርም እንለዋለን። ከዛ ኔክስት እንላለን ማለት ነው። ከዛ ፓስወርድ ካስገባን በኋላ ኡስማኑሪ የራሴ ስሙ ነው ያስገባውት ኡስማኑሪ@gmail.com፣ ይሄ የጉግል አካውንት ስማችን ነው። ዘን ኔክስት እንለዋለን ማለት ነው። ከዛ አግሪመንት መጣለን። ይህ የጉግል አግሪመንት ነው። ይህን አግሪመንት ግዴታ አግሪ ማድረግ አለብን። አግሪ ሲያርገን ነው ማለፍ የምንችለው። አግሪ እንላለን። ቼክ ኢንፎርሜሽን ኔትወርክ እየጠበቀ ነው። ጨረስ ነው ማለት ነው። በዚህ መልክ ጉግል አካውንትን ክሬት ማድረግ እንችላለን።